አሰላሙ አሌይኩም ረህመትለ ወረከት። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ስራ እንዴት ይዟችኋል? የረመዳን ስራ የኔ ቢጤዎች፣ የመድሀም ቅመሞች ፈጣሪ ያግዛችሁ። እንግዲህ ምንም ማድረግ አይቻልም ማለት ነው። አይዞን፣ አይዞን ማለት ነው። ሲቀጥል እንግዲህ ዛሬ ፈንዱሻዬ ከአቶ አበጋዝጋ መታለች ማለት ነው። ባይ ዘ ወይ ሷ ፈገግ ውላ ስትመጣ ደስ ይለኛል። እኔ የማንንም ክፋት አልመኝም። ሶ እንግዲህ ዛሬ ቀለበት እንትን ብሏል ማለት ነው ቀለበት ሪንግ የሚባለው በእንግሊዝኛ ቀለበት ሊያደርግላት ነው። ለፍቅርዬ ማለት ነው በእሷ ቤት ቢሆን ደስ ይለኝ ነበር። ባይዘወይ ይበልጥ ማለት ነው። አበጋዝ ግን ማለት ነው ማለት የሆነ አዳዲስ ነገር አስባችሁ ስታመጡ አንድ ቀን እንኳን በፍቅርየ ቤት ብታደርገው ደስ ይለኛል። ሁልጊዜ በአንተ ቤት ነው የምታደርገው። ሸዋ እውነቴ ነው ምላችሁ። ያሁኔ ሳደብ አይደል የመጣሁት አስተያየት ልሰጥ ነው ማለት ነው ነው እንደ ሲቀጥል፣ አበጋዝ ማለት ነው አዲስ ነገር ስታመጣ አዲስ ነገር ስታመጣ አንድ ቀን እንኳን በፈንዱሻ ቤት ሰርፕራይዝ አድርጋት ማለት ነው። ምክንያቱም አዲስ ነገር ሁልጊዜ በአንተ በአንተ በአንተ ሹ ዋጣ ቃወማል። ይሄን ማለት ነው። አንዳንድ ቀንም በፍቅዬ ቤት አድርገው ማለት ነው፣ ያው እኛም ደስ እንዲለን ማለት ነው። እና እንግዲህ አብረው መጥተዋል ማለት ነው። ዛሬ እንግዲህ ቀለበት ያደርጋል ማለት ነው። ቀጣይ መምሯል በይዘው በደንብ አዳምጡት ሁሉንም ማለት ነው። ነገ ደግሞ ማለት ቀጣይ ደግሞ አቶ ኢሳሀቅ ለወይዘሮ ደመቁ ቀለበት ያደርጋል ማለት ነው። ይሄ ነው እንግዲህ ከአሁኑ ልንገራችሁ ማለት ነው። ዛሬ አበጋዝ ለፍቅርዬ ያደርጋል። ቀጣይ ደግሞ እንደዛ ይቀጥላል፣ ድራማ ይቀጥላል። እውነቴን ነው የምላችሁ ማለት ነው። ዘና ፈታ እያላችሁ ማየት አለባችሁ። እንግዲህ ዛሬ ትናንትናም እንግዲህ በጎቹ የሆነ ቤት ቪዲዮ ልከውልኝ እያለቀሱ ነው። እውነት ለመናገር በጣም ያሳዝናል። እንዲያው እስኪ ትንሽ ልናዳምጠው እንዴ በጣም ያሳዝናል። የዚህን ያክል ማለት ነው። አዳምጡ እንግዲህ። አረ አመት ውስጥ ሶስት ወር ደመወዝ ብቻ ነው የሰራሁት፣ ለማን ብዬ ነው? ለእነሱ ብዬ ነበረ፣ እነሱ እንዳይነኩብኝ፣ እነሱ ማንም እንዳይናገርባቸው ሩታ የሰውለ ስናገሩ ማንም ሰው እንድናገብርብኝ እነ ቤተሰቦቼ እስከ ራሴ ስዘቀዘቅ የነበረ አብርሃም ብያል ነበረ፣ ሩታ አብሬሽ ብዬ ነበረ። ገባ በእጅ እንኳን ሳይኖረኝ ከሰው በታች እንዳይሆኑ ብዬ ሁሉ ነገር ዋጋ ሲከፍልላቸው የነበረው እስከ እናቴ ተሳድቤ የማላቀውን ነገር፣ አባቴ የሰው ልጅ ተምሮ ሰውን ያኮራል፣ የአንቺ ስራ በስብድም ነው እንዴ ብሎ ያጎቶች ልጆች ሁለት እዚህ ስር እዚህ ሀገር ያሉት ብሎክ ያደረጉኝ እኔ በምናገረው ገስት ላይ ማለት ነው። ያ ሁሉ ነገር ዛሬ ላይ የኔ ነገር ዋጋ አታ፣ ሮጠን አትወድም ስሉኝ እንደምን ማልናደደው የኔ ስሜት እኮ በራሳችሁ ነው ሆናችሁ ማየት አለባችሁ ሁሌ ዜድ በቃ እንዳታለች፣ በማርያም በማርያም ይሸሻለሁ። በቃ ዜድ ሉታ ማና የኔ እናት በቃ አይደለም። ለምን ለምን እንደሆነ የተውቁት፣ ለምን ሚት እንዳላደረኳት ታውቃላችሁ? የዜድ ህመም የሩቴ ደጋፊ እንዲሰሙት ስላልፈለግኩ ነው። ገባችሁ? ያ ሰማችሁት፣ ምን ያህል መስዋዕት እንደከፈለች ምን ያህል እንደሄደች ምን ያህል እንደወደቀች እንደተነሳች። ይኸው እኔ ከምናገራችሁ እራሳችሁ ሰማችሁት አይደለም

አብርሃም በሩታና በአብርሽ የተነሳ ዛሬ ላይ አብርሽ ሩታ ባልወዳት ራሱ ማለት ነው። በአብርሃምና በሩታ ምንም ነገር ባልወዳቸው ራሱ እነሱ መናገር አልችልም፣ ምክንያቱም በነሱ የተነሳ ብዙ እህቶችን አግኝቼበት አለሁ በማለት የተነሳ በነሱ የተነሳ ነው ያገኙት ይሄን እህቶችን ማለት ነው። አንድ ዓመት ማለት ሁለት ዓመት ማለት ሰው በአንድ መቆየት ማለት ቀላል እንዳይ አይ በቃ አሁን እንግዲህ ትላንትና በተፈጠረው ማለት ትላንትና በሰሩት ድራማ ነው እንግዲህ እንደዚህ ሲያለቅሱ የነበረው ማለት ነው። ዛሬ ደግሞ አበጋዝ ከፈንዱሻ ጋር ሲመጣ ምን ታደርገው ይሆን እውነት የአሁኔች ዜድ የምትባለው የተናገረችው በጣም በጣም አያሳዝንም እውነት ያሳፍራል እኔ እንደዚህ ብዬ ወጥቼ ራሱ እንዳንቺ እኔ አንቺን ብሆን ወጥቼ አንናገርም በሰው ህይወት በጣም ነው የምታሳፍር የእውነት አንቺን የወለደ እናት አባት ቤተሰብ ምን አይነት ማለት ምን አይነት እርግማን ቢኖርባቸው ነው እንደዚህ ጅል አድርጎ እንድፈጣሪ ቅር በላይ ማለት ነው እና ምን አይነት ያን ማለት ከአንድ አመት ከአንድ አመት ውስጥ ሁለት ወር ነው የሰራው። ደግሞ የተገበሩት ለሁሉን ለእነሱ እየሰራች ለነሱ እየላከች መሰለኝ ለነሱ ተመልከቱ። እንግዲና የሞታችሁ የምር ሞታችኋል። እውነት ለመናገር እናንተ በጣም ነው አታሳዝኑ። እኔ እንደዚህ አይነት ሰው አያሳዝነኝ። ሰርቶ ራሱን የማይቀይር የራሱን ህይወት ትቶ የሌላ ሰው ህይወት ማለት ያን እኮ ምሳሌ ለምስኪን ምንም ለሌለው ለበሽተኛ ምናምን እየሰራችሁ ብትሰጡ፣ ለመስጂድ ለቤተ ክርስቲያን በየእምነታችሁ ብትሰጡ ብዙ የተቸገሩ አሉ አይደል እንዴ? ለእነሱ እየሰራችሁ ብትሰጡ፣ እነሱን ብትረዱ፣ ለእነሱ እንቅልፍ ብታጡ፣ ለእነሱ መስዋዕት ብትከፍሉ፣ በሰማይ ቤት ጥሩ ነገር ታገኛላችሁ ማለት ነው። በቃ እኔ እንደዛ ልምከራችሁ። የታችሁ እንደዛ ነው መሆን ያለበት እንጂ በወር በሚሊየን የሚበላ ዩትበር ለፌመስ ብላችሁ እንደዚህ መስዋዕት መክፈል እንዲሁም እናንተን ስለ ሰው እንኳ ራሱ ለማይቆጥራችሁ ማለት ነው። አረብ ሀገር ያለችን ሴት እራሷ ጠንካራ ሆና ካልወጣች ማንም አይፈልጋትም። እንኳን አደለም በሚዲያ የምታውቂው ፌመስ የማይፈልግሽ፣ መነት የማያውቅሽ ቤተሰብ እራሱ አይፈልግሽም። እኔ ልንገራቸው እህቶቼ፣ አረብ ሀገር ያላችሁ እህቶቼ፣ እኔ ሁላችሁንም ወዳችኋለሁ። ስትጃጃሉ ደግሞ በጣም ታናዱኛላችሁ። ከቻላችሁ እራሳችሁን አውጡ። በቃ ጠንካራ ሆናችሁ ስሩ። የሰው ማለት የሰው ሸክም ለዓለምዋን ለራሳችሁ በቃ በአንድ እግራችሁ መቆም አለባችሁ። ሰርታችሁ ቁም ነገር ላይ መድረስ አለባችሁ። ገባችሁ አይደለ? እንጂ ምንም በማያገባችሁ እየገባችሁ እያቦካችሁ፣ ስራ ጥላችሁ ተጣፋ ተወጣላችሁ ምናምን ነገር ብዙ ለፍልፍ ያለው። በነገራችን ከዚህ በፊት ማለት ና ፈንዱሻ ፋሚሊዎች ይሄ ማለት ነው። እኔ በጣም ነው የምወዳችሁ፣ ሁሉንም ወዳችኋል። በነገር በጎቹ ራሱ ወዳችኋል። ታሳዝኛላችሁ፣ ታናዱኛላችሁ ማለት ነው። ምንም ነገር የተፈጠረ ነገር ቢፈጠር ፈንዱሻ ፋሚሊዎች እንደዚህ አይነት ነገር እንዳታደርጉ። በቃ ጀግና ነው መሆን ያለባችሁ። ስራ ነው የሚሰሩት፣ ስራ ይስሩ፣ ዘና ይበሉ። እንደዚህ አይነት እውነት የለም። እንደዚህ አይነት እውነት ቤተሰብ ዝም ያለበት ትዳር ላይ እንደዚህ ሂዶ የለም። እንደዚህ አይነት እውነት ገባችሁ አይደል? ግን አበጋዝ ፍቅርዬን ይፈቅራታል። ያው ቢያገባት ደስ ይለዋል፣ ቢጋቡም ደስ ይለናል ማለት ነው። ገባችሁ አይደል? ይሄ ያፈቅራታል። ፍቅርሄድ ሲጀመር የምትፈቀር የምትወደድ የምትፈለግ ሴት ነች የምትለምን ሴት ነች። እና እንጂ የምትለምን አይደለችም። ገባቸው አለ እንደዚ አይነት ሴት ስለሆነች ፍቅሬ በጣም ደስ የምትል ቁመተ መለሎ ቆንጅዬ እምቡጥ ጌረዳ በቃ ምን ልበላቸው ሁሉን አሟልቶ የሰጣት ስርዓት ያላት አነጋገር የምትችል ልጅ ነች። እና አይደለም አበጋዝ፣ ብዙ ሰው ብዙ ወንዶች ሚስቴ በሆነች ብለው የሚመኟት አይነት ሴት ነች ማለት እና እንደነዚህ ህድ አይነቶቹ ጅሎች ደግሞ እዚህ ጋር እያመጣችሁ ባታለቅሱት ጭራሽ አልቅሰን ይውጣልን ምናምን ነገር በጣም ነው የምታስጠሉት። አታሳዝኑም። ምናለ ቲክቶክ ላይ ተሰቅላችሁ ባታለቅሱ ማለት ነው። ሞኝነታችሁን ዓለም ይወቅልን ባትሉ ምን አለበት? እውነት እና ስትወዱ ውደዱ፣ ግን መስዋዕት በጣም አትክፈሉ። ለማያስፈልገው ነገር መስዋዕት አትክፈሉ። እሁን እነሱም መስዋዕት የሚከፈልላቸው ሰዎች አሉ። ለምን እየሰሩ ነው ስራ። እኔ ለእናንተ ደረኩኝ። አረብ ሀገር ያላችሁ እህቶቼ፣ ደግሞ ስትጃጃሉ በጣም ታናዱኛላችሁ፣ ታስጠሉኛላችሁ። አረብ ሀገር ያለችን ሴት ሲኖራት ይፈልጋታል፣ ማንም ከሌላት፣ ማንም አይፈልጋት እንኳን አይደለም ሜፊመዝ ቤተሰቦቻችሁ ራሱ አይፈልጓችሁም። ሶ ራሳችሁን ጠንካራ ሆናችሁ አውጡ። ገንዘባችሁን ያዙ፣ ስሩ። ጊዜያችሁን ተጠቀሙበት። ልጅነታችሁን ተጠቀሙበት። ገባችሁ አረል። ቤተሰብ በርቶ እየካደ እናንተ እዛ ማዶ ሄዳቸው ውሸት ለሚሰሩ ድራማ ያሳፍራል። እውነት ነው ሞላቸው በጣም ያሳፍራል፣ ያሳፍራል። በብዛት ደግሞ አማራ ናቸው። እና አማራ ያው ወደ ወሎ እየበና በጥቅሉ አማራ ብሄሩ አማራ ስለሆነ ማለት ነው። እንደዛ ናቸው። በጣም ነው የምታስጠሉት፣ እንደዚህ የምታለቅሱ የሰው ህይወት በራስሽ ህይወት፣ እንደው ስንት የሚያስለቅስ ነገር የለም ራስሽ እኮ ራስሽ እኮ እያለቀሽ ነው አሁን። አንድ አመት አንድ አመት ውስጥ ሁለት ወር ነው ደግሞ በቃ ሌላውን እየሰራች ነው የላክሹ ወይስ ብዙ መስዋዕት በሰው ትዳር በሰው ህይወት ገብተሽ መስዋዕት ካልከፈልኩ፣ በማታውቂያቸው ዩቱብ ላይ በሚሰሩት ውሸት ምንሆናቸዋል ምን ሆናቸኋል? ስትወዱ ውደዱ። እኔ አሁን ውድንም ወዳችኋለሁ። እላ ደመቁ አልጠላትም፣ ግን ስራ ያስጠላኛል። እና ጥሩ ነገር ከሰሩ ላይክ አደርጋችኋለሁ። ጥሩ ኮሜንት ነው። ካስጠሉ ደግሞ አስጠሉ። ዶን ኬር በቃ፣ ይመለከተኝ የራሳቸው ህይወት ነው። እና እንደዛ ነገር ማለት ነው። ፍቅግን አሁን ወዳታለሁ፣ በጣም የምወዳት እሷ አሁን ከቻልኩ ሼር አደርግላታለሁ ላይክ አደርግላታለሁ ላይክ ከፍቼ ተውላታለሁ ስለምወዳት ማለት ነው ከዛ በላይ ግን ያለፈ በሰው ህይወት ገብቼ መስዋዕት ልክፈል በቻልኩ ትከፍላለሁ ግን እኔ በማልችለው ወይ ስራ ለቅቄ ወይም ምናምን ነገር አረ በጣም ነው የሚደብረው እንደምን ሆናችኋል እናንተ እና እንደዛ ነው ስትወዱ በልክ በልክ ይህ ነው መስዋዕት የዚህን ያክል ለማስፈ መስዋዕት መክፈል ለማያስፈልገው ሰው እንደዚህ ለደመቁና ይደብራል። አይዞን አይዞን፣ ለማንቸውም አውፍ በሉኝ እኔ ለጻል ሰድባችሁ ማለት ነው። ሁላችሁንም ወዳችኋለሁ። ፍቅርዬ ዛሬ ፋከች ብላ ትመጣለች አበጋዝ ጋ እንግዲህ አበጋዝዬ፣ እንዳታስከፋ፣ የእውነት እንዳታስከፋ። ካልሆነ ሮመዳን ሲወጣ አጥቤ ነው የማሳጣው። እውነት ይሄን ነው የምልህና ፍቅርዬ፣ ውድ ማለት ነው። በቃ እሷ መደሰት ነው ያለባት፣ እንደዚያ ነገር ማለት ነው። ወዳችኋለሁ። ባይ ዘው። ሁላችሁንም ላይክ፣ ሼር፣ ሰብስክራይብ አድርጉ። እየጠፋሁኝ ነው ብዙ ላለመናገር ስለፈለግኩ ነው። ሮመዳን ነው ጾም ነውና ያው እንደ በፊቱ ላለመናገር ፈልጌ ለመቀነስ ነው፣ ግን አያስችልም ደግሞ አንዳንዴ። ማለት ነው ቻው ዳና። አሁን አይዟችሁ ራሳችሁ ጠብቁ።